ወረቀት እዛ ቆሻሻ ውስጥ ነው ያገኘሁት፣ በእንግሊዝኛ ስለሆነ የሚጠቀም ነገር ጣም እኮ አንቺ። ልበላችሁ ብዬ ነው የመጣሁት። እሺ በቃ ስሚኝ ስሚኝ፣ መለያ ለአንቺ ኬክ፣ ለአዋልት እና ደግሞ እርጎ ልጋብዛችሁ። እንዴ ውሃ እዛ እኮ ሆነን እርጉ እየጠጣን ኬክ እየበላን እንለምናታለን። በቃ በቃ ዝም ብለሽ ትሄጃለች። በጣም ነው የታዘብኩሽ። አረ፣ ደውላለው ብዬ ነውና፣ እንደዛ ትበል ይቅርታ። ቆይ ምን ሆንሽ ነው? ቤት እኮ በጣም ተደብሯል። አረ ያሳስብም። ኤቢን ካልደበራት ይበቃል፣ ለሷ ብለሽ ኪድዬ በወጣው በገባው ቁጥር እኮ መቀመጫን ያሳጣች እና እኮ እንዴት ለእኛ ሳትናገሪ አባዬንም ሳታሳውቂ እንዴት ተውጫለሽ ይሄ እኮ እማዬ ውጤቱ ምንድን ነው የሚለው አይተሽዋል አይደል ውጤቱ የሚለው ዳጣ የደረጀ ልጅ አይደለች ምን ምን ታይኛለሽ? ምን ይለኛል መሰለሽ? ሁልጊዜም እርግጠኛ የሆንሽበት ነገር ውሸት ሊሆን ይችላል ብለሽ አስቢ ይለኛል። እሺ እማዬ፣ ይቅርታ አድርጊልኝ። አሳፋሪ ተግባር ነው ያደረግሽው። ይህን ዳጣ እንግዲህ ፈተናዎች እየተነባበሩባት ይገኛሉ። አንዱን ሳታልፈው አንዱ አንዱን ሳታልፈው አንዱ። እንግዲህ የዛሬው ደግሞ በጣም በሚገርም ሁኔታ እኛን ራሱ በጣም ያወዛገበን ነገር ነው ማለት ነው። እንግዲህ እኔ እየጠበኩኝ የነበረው ጋሽ ደረጀ የዳጣ አባቷ ነው ተብሎ እንግዲህ እንደሚታይ ነበረ ማለት ነው። እንግዲህ ኤቢ የምትባለው ተንኮለኛ ለተንኮል ብታደርገውም እንግዲህ ዳጣ አባትነቷን የምታውቅበት ዋና መንገድ ነው ብዬ ነበር የተጠራጠርኩት ማለት ነው ግን እንደዛ አደለም ነገርዮሽ እንግዲህ ወይዘሮ ማርታ ዲኤንኤውን ባለፈው ራሱ ስታየው ልክ ስትደነግጥ እኔ በቃ የጋሽ ደረጀ ልጅ እንደሆነች አይታ ነው ብዬ ነበር ማለት ነው ግን ዛሬ አደለችም ነው የሚለው ና ያለችው ማለት ነው ከዚያ ሲቀጥል እንደገና ደግሞ ዳጣና ብላ ጠርታ ስለነበረ እሱም ራሱ ጥያቄው ስከቶ ነበር ማለት ነው ምን ትላላችሁ ጋይስ እንግዲህ ያምጣታል ኤቢን ኤቢን አይደለም ትክክል አይደለሽም ተሳስተሻም ብላ ሲቀጥል፣ ደግሞ ያኔ ማለት ወረቀቱን ሰጥቻትና አነበበችው ማለት ነው። ኤቢ ኤቢ በነገራችን ላይ መልክ አላነበበችውም ማለት እየተንቀጠቀጠች ስለነበረ አላነበበችውም ማለት እንችላለን ማለት ነው። እንዴት ነው እዚህ ጋር፣ ምን ሀሳብ ምን ተሰማችሁ ጋይስ? እውነት እስከ ስትርጅ ሄዳ ጣባቱ አይደለም ረድብ እናርጎ ነው ነው ወይስ ዲኤንኤው ያኔ ይሳሳታል? ጋሽ ደረጀማ እንደገና ዲኤንኤ ማሰራት አለበት። የሚገርመው ነገር እንግዲህ ማለት አንድ የሚገርምም መጨረሻ የሚያስደስተውም ነገር እንግዲህ ወይዘሮ ማርታ ያው ለልጇም ለቤተሰብም ደህነት ተብሎ እንግዲህ ተደብቃላት ነበር ማለት ነው ኤቤ የሰራችውን ስራ ጋሽ ድርጅ ባለፈው ያን ጌጣ ጌጥ ዳጣን የሰርቀችው ብላ ኤቢ በሸሸገችው ጊዜ እንግዲህ ያንን ኤቢ እንደሸሸገችው ለእናትየው አልተናገረ ማለት ነው አባቷም የሆነ ጥፋቷን እየሸፈኑላት እናትየዋም የሆነ ጥፋቷን እየሸፈኑላት ልጅቷ መሀል በጣም ሌላ መስመር ውስጥ ገብታለች ማለት ነው ደስ የሚለው ነገር እንግዲህ ሰላም ወረቀቱን ቆሻሻ መጣያግና አንስታ ይዛ መጥታ ለጋሽ ድርጅ ሰጥተዋል ማለት ነው ለጋሽ ደረጀ ነው የሰጠችው። ደስ የሚለው ነገር እኔ እሱ ነው በጣም ያስደስተኝ ማለት ነው። ምን ትላላችሁ ጋይስ? በእርግጠኝነት ጋሽ ደረጀ ያንን አይቶ እንግዲህ በጣም እንደሚገረም አንጠራጠርም። ምክንያቱም ጋሽ ደረጀ ምንም ያወቀውም የጠረጠረውም ያየውም ነገር የለም ግን ሰላም ያንን ወረቀቱን አምጥታ አሰሰጠው በጣም ነው የደነገጠው። ምክንያቱም ያን ወረቀት ከአሁን ቀደም አልጋ ክላስ አግኝቶት እንግዲህ ባልተቤቱን ማርታን ምንድን ነው ማርቲ ይሄ ነገር ብሏት፣ እሷ ያው እንግዲህ በድንጋጤ ነው ሸሽጋ ይዛ የወጣችው የነበረው እና እሱም አንስቶ አላነበበውም የነበር። ሶ እንግዲህ ዛሬ ይሄን ውጤት ጋሽ ደረጀ አገኙ ማለት ነው። አሁን በጣም ከባድ ጥያቄና ከባድ ነገሮች ይመጣሉ እንግዲህ። ዳጣንም ደግሞ ከቤት አባራት ነበረች። ኤቤ የምትባል ተንኮለኛ ውሻ እንግዲህ ተላክፋ ተላክፋ እንግዲህ በመጨረሻ ዳጣም ከምትችለው በላይ ሲሆንባት ተነስታ ወጣ ማለት ነው እንግዲህ፣ እናቷ ፊት አንቺን ከዚህ ቤት ካላስወጣሁኝ እውነትም እኔ አይደለሁም እያለች እየዛተችባትኝ ነበረ በጣም ማለት ነው። እንግዲህ በዛ በጣም ነው የተናደደችው። ዘረቢስ ምናምን ብላ ሁሉ እንግዲ እንግዲህ ግርፍ ትራን የጣለቻት ዳጣን ዳጣም እንግዲህ ከምትችለው ከአቅሟ በላይ ሲሆንባት በቃ መጨረሻ ላይ በቃ ትመታት ነበረ ግን እናትና አባቷን ቤተሰቦቿን አክብራ እንግዲህ ዳጣ ተታው ሁሉንም ነገር ወደ እነ ብሬ ብሩክ ቤት ወይም እነ ምሳሌ ጋር የተመለሰችው። ዳጣ በጣም ነው ስሜት አይሆና ነበረ። ከዛ ሄዳ ውሃን ቻው ስትላት ውሃ ደግሞ በጣም እያለቀሰችባት ነበረ፣ እና ውሃ ብቻ ሳትሆን እሷን በጣም ነው ያለቀሰችው። ምክንያቱም መጀመሪያ ላይ ራሱ ጋር ስደረጀ ዲኤንኤ ግዴታ ሳይንስ ማረጋገጥ አለበት ብሎ ሲላት እኔ አንተ አባቴ ባትሆን እንኳን ራሱ ማን ነው ውሃ እህቴ ነች በቃ ነገርኩ ያለች ነበረ እና ውሃን በጣም ነው ዳጣ የምትወዳት። በቃ በጣም በነገራችን ላይ እዚህ ቤት በጣም ትልቅ ሰላም ነው የሚሰማት ዳጣ ማለት ነው። ግን የኤዲ ተንኮል እንዳለን ቢሆን በቃ ተቋቁመው ነበረ። ግን አሁን ከምትችለው በላይ ሲሆንባት፣ እንግዲህ ተናዳት ተነስታ ወጣችው። ጋሽ ደረጀም ሲመጣ አሁን እንግዲህ ዳጣ ከቤት ተጠፋች፣ ምግብ ማልበላ ውሃም አልጠጣ ብላ አኩርፋና ያለችው እንግዲህ አባቷም ሲመጣ ምንድነው የሆንሽው ብላት አልናገርም ብላ ነበር። ምናምን ሲል ጋሽ ተረጀ ደነገጠኝ፣ ማለት ነች ኤቢ የምትባለው ልክ ድንግጣ በቃ ወደ ውጭ ነው ወደዛ ልሂድ ብላ ፈረጠጠች። ከዛ ዝም ብሎ አይቶ ምኑና ነው ሲላት ድጋሚ እዚህ አልመጣም ብላ ሄዳለች ብሏል። እንግዲህ ሂዶ ወይዘሮ ማርታ ነው የጠየቃት እንግዲህ ማርቲ፣ ምንድነው እየሰማ ያለሁት ነገር እውነት ነው? ለምን ሄደች? ምኑና ነው ሄደችው? እች ልጅ ምንድነው የሆነችው? ብላ ብሎ ነው የጠየቃት። አጋጣሚ እኮ ነው ያው እሷም እንግዲህ ለልጇ ተገን ብላ አጋጣሚ እኮ ነው ምናምን ነበር ያለችው የነበረው። ግን ያው ጋሽ ደረጀም እንግዲህ እች ልጅ እንዴት እንዴት ዝም ትላላችሁ ብሎ ነው እንግዲህ ተናዶ የወጣው። ከዛ እንግዲህ ቀጥታ ምሽት አምስት ሰዓት ሆኗል። ከስራ ነው የመጣው ደክሞታል። ማረፍ ይፈልጋል። ግን በቃ ልጅቷ ዳጣ ጋር ደውሎ ለምንድን እዛ አደረግሽ? እንዴት እንዴት ታደርጊያለሽ ይደረጋል አንቺ ብልጣልልሽ እና ነበር የምትመስልኝ ብልህ ጎበዝ ልጅ ነበር የምትመስልኝ፣ እና ለምን ደዛሃርሽ ብሎ ነው በጣም የተቆጣ ደውሎ። ለማንኛውም መጣሁኝ መኪና ይዤ በመኪና ስለ መጣው መጣሁኝ ብሎ ነው የደወለላ ማለት ነው። እንዳጣም እንግዲህ ይውነትህን ነው ምናምን ብላ ነው በጣም የገረማት ማለት ነው። በቃ በዚህ ልክ ፈልጋለሁ ወይ አይነት ስሜት የተሰማት ተዛ ተነስቶ እንግዲህ ክላሱ ሄዶ በቃ መሄድ አለብኝ፣ ልጅቷን ሄጄ ማምጣት አለብኝ። መንገዱን ክፍት ነው በሚሄደው በመኪና ነው፣ ስለዚህ ግዴታ ልጅቷን ሄጄ ማምጣት አለብኝ ነው ያላት። ያው ምንም አላለችም እሷም። ከዛም ጋር አስደረጀ እንግዲህ ልብሱን ጃኬት ትከሻው ላይ ጣላ አድርጎ ቀጥታ ወደ መኪናውን ቁልፍ ይዞ ወደ መኪና እየሄደ ነበረ። ወደዛ እየሄደበት ባለበት ሰዓት ላይ እንግዲህ ሰላም ጋሽ ደረጀና ሰላም ደረጃ ላይ ተገናኙ ማለት ነው። ደረጃው ላይ እሱ እየወረደ እሷ እየወጣች እያለ አጋጣሚ ተገናኙ። ለዛም እሷ እንግዲህ በእጇ የሆነ ወረቀት ይዛ ነበረ። ወረቀቱ የያዘችው ወረቀት ደግሞ እንግዲህ ኤቢ ያስመረመረችበት ወይም ዲኤንኤ ውጤቱ ነበር ማለት ነው። ከዛም እንግዲህ ጋሼ ይሄ ነገር ቆሻሻ መጣ ያገኙት የሚጠቅም ወረቀት እንደሆን ብዬ ነው፣ እስኪየው ደግሞ እኔ አላነበውም እንግሊዘኛ ነው፣ አማርኛ ቢሆን እንኳን የማንበቤ ጥለው ነበረ ብላ ሰጠችው። እሱ እንግዲህ በጣም ነው የደነገጠው። ምክንያቱም ያን ወረቀት ወይዘሮ ማርታ በፊት በቃ ከጁ ላይ ቀምታ ነበረ ይሁ እንዲያነበብከው እንዲ ምናም ብላ ነበረ እንትን ያለችው ማለት ነው። እንግዲህ ያንን ሲያየው እንግዲህ ውጤቱ አለ፣ ስሙ አለ፣ ሁሉ ነገር አለ የተወሰደው ናሙና የፀጉር እንዲሆነ ምናምን አለ። እንግዲህ እሱ ነገር ትንሽ በጣም ከባድ ችግር ቤት ውስጥ ሌላ ችግር ምናልባት እንኳ ዳጣ የጋሽ ደረጀ ልጅ ባትሆን የጋሽ ደረጀ ልጅ እንኳን ባትሆን በጣም ከባድ ነገር ነው። ኤቢ የምትባል እየሰራችሁ እና እውነት ለመናገር በጣም ከባድ ነው ብዬ አስባለሁ። እስኪ እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ላይክ መል ባድረግ ቪዲዮን ጀምሩ እስከ መጨረሻ ማየት አሳብ አስተያየታችሁን አስቀምጡልን። ሁሌም አብራችሁን ስለሆናችሁ እናመሰግናለን። መልካም ቆዩ። በያላችሁበት ቪዲዮን ላይክ ማድረጋችሁን አትርሱ። ላይክ ላይክ ላይክ ላይክ አድርጉ። እስከ መጨረሻ አይታችሁ ደግሞ ሀሳብ አስተያየታችሁ ስጡኝ ማለት ነው። ድቤተሰቦች ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ ምስጋና በጣም ከፍ ያለ ነው። እንግዲህ በቀጣይ ክፍል አዲስ ቪዲዮዎችን ይዘን እንመጣለን። እንግዲህ የዳጣነው ሁኔታ ምን አይሆናም ማለት ነው። እሱንም አብረን እምን እያየን እንቆያለን። መልካም ቆይታ